የተሰብ አሰላሙ አሌይኩም ወረሕመቱላ ወበረካቱ። ደስክ ትዮ ተከታታይ እንዴት ናችሁ? ሰላም ናቸው ከን አልሐምድላይ ረብልዓለሚን። ባረከላሁ ፊኩም አላ ስብሓ ወታላ ይጠብቃችሁ። ስብታ ሀገራችንን ሰላም ያደረግለን። ዛሬ እንግዲህ እንሻ በአዲስ ቪዲዮ ብቅርያለው። ከዛሬ የጀመረን እንግዲህ ስራችንን እንሻ ላ ያው እንግዲህ ማስፈቀድ ያለብንን ነገር አስፈቅደን ቪዲዮ እንሰራለን አንንድ ስራዎች እንጀምራለን። ኢንሻአላህ በእርግጥ ገና እስካሁን ምንም ስራ አልጀመርንም ግን አንዳንድ ለምሳሌ እስካሁን ያልተቋረጠ ማር ማር አልተቋረጠም። ማለት ለምን መሰላችሁ ብዙ ጊዜ ኢንሻአላህ እህቶች ከውጭም ሀገር ውስጥም አዲስ አበባም ወደ ደሴም አካባቢ የምታዘዙ እህቶች አላችሁ እና እነሱ አንዳንድ ትዕዛዞች ሲያዝዙ እንሻላ ያው መኪና ስለሚወስደው በትዕዛዝ እስካሁን ድረስ አልተቋረጠም። አልሐምዱሊላህ ረብል ዓለምን እየተላከ ነው ማለት ነው። ውድ ስኬትዮብ ተከታታይ ቪዲዮ ላይክን አድርጉልኝ፣ ሰብስክራይብ አድርጉልኝ። እንሻላህ ውዶች ያው ስራችንን እንቀጥላለን ማለት ነው። ቢዝኒላህ ለምን መሰላችሁ ያው ይሄ ማንኛውም ሰው በመኪና እንትን ስለሚል ለዛም ነው ኢንሻአላህ ያ አልተቋረጠም ቅቤ አንዳንድ ይጠይቃላችሁ ያው እኔ መንቀሳቀስ ስላለብኝ ገና ነው ማለት ነው ኢንሻአላህ ባረከላሁ ፊኩም እና ውዶች ያው ትናንት በነቀኩት ቪዲዮ ብዙዎቻችሁ ደስታችሁን ገልጻችሁልኛል የሆነ በቃ አንዳንዶች በቃ የወረጥ ማት ስላለብኝ ቪዲዮ እስከሚለቀቅ ቸኮል። አንዳንድ ሰዎች ደግሞ ወይኔ ሳየው እንዴት ደስ እንዳለኝ በቃ ደስታችሁ ከኔ በላይ እንደሆነ የብዙዎቻችሁን በሙሉ በሙሉ ኮሜንታችሁን አይቻለሁ። ወላይ ምን ምላችሁ በጣም ነው የማመሰግነው። ጀዛኪ ላ ኸይረን አላህ ይጠብቃችሁ። በምሰራው ቪዲዮ አንዳንድ ቪዲዮዎች አሉ እነሱ ምንድን ናቸው? ለምሳሌ ቪዲዮ ስሰራ ይሄ እጄ እዚህ ድረስ የመገለጥ እንዲሁም ደግሞ ብቻ ትንሽ የሚደብር ነገር እንዳለው ነግራችሁኛል። ሻላ ይስተካከላል። አንዳንዴ ኮቶች፣ የሰው ልጅ ሙሉ አይደለም። ቆርጣችሁ ልታወጡት ብትችሉ ራሱ ስለማይቻለው እንጂ ቆጭ በወጣው ደስ ባለኝ እና አንዳንዶች ደግሞ አይ እኛ ኮ የቀለድነውን ቀልድ ወደ ምር ወሰድሽው፣ ስኬት ብናም ያራችኋላችሁ ወላ ቀልድ ችግር የለብኝ። ደስታችው ደስታዬ፣ ደስታችሁ እንደሆነ በጣም በቃ። ከኔ በላይ ስትጋፉ የነበራችሁ እንዳላችሁ ነው የሚያሳይ ኮሜንቱን። በጣም ነው ማመሰግን። ባረክላው ፊኩም ጅዛኬላው ኸይረን። ደግሞ አንድ መናገር የምፈልገው ያለ መህር ወይም ደግሞ ሴት ልጅ ያለ ጥሎሽ እንዳታገቡ ባልኩት ላይ የሆነ ጥያቄ አለ። ውዶች እኔ ጠቅላላ አድርጌ አንድ ሀሳብ እስጣችሁ እንሻላ ኮሜንቱን ሌላ ቀን እመጣበታለሁ። ብይዝኔላ አንድ ነገር ልንገራችሁ የሆነ ዓለም ላይ ስትገቡ የሆነ ፕሮሰስ ላይ ስትጀም- ስትገቡ የሆነ ፕሮሰስ አለው፣ ዋጋ የሚያስከፍላችሁ ነገር አለ። ውጭ ሀገር ስትሄዱ፣ ውጭ ሀገር ስትወጡ ሕይወታችሁን ጊዜያችሁን ገንዘባችሁን ማንነታችሁን እንዲሁም ደግሞ ሙሉ ወጫችሁን ሸፍናችሁ ፓስፖርት ከማውጣት ጀምሮ፣ ፓስፖርት ለማውጣት መታወቂያ ያስፈልጋችኋል። ይሄ የዚህን ያክል ዋጋ ካስከፈለ ወደ ትዳር ዓለም ስትገቡ ደግሞ አንድ ወንድ ልጅ አንድ ሴት ልጅን ወደ ትዳር ዓለም ከፈለገት ጥሎሽ ሰው ሳይሆን ያዘዘው አላህ ሱብሓነ ወተዓላ ነው። በቃ መህር ግዴታው ነው። አቅሙ በሚችለው ይሄ ቁርአን መፋቂያ ምን የምትሉትን ወደ ጎን ተው እህቶቼ። በአሁኑ ዘመን በሰለጠነው ዓለም በቆንጆው ዓለም ምሬ ነው የምላችሁ። በአሁኑ ሰዓት ወጣቱ ማለት ነው ወደ ትራዳር ዓለም ለመግባት ፍላጎት ቢኖረውም እናንተ ደግሞ ወደ ስራ እንዲገባ መጀመሪያ፣ ኃላፊነት እንዲወስድ የምር ነው የምላችሁ። ዛሬ እናንተ ማለት ነው ዛሬ እናንተ ነገሮችን ቀለል አድርጋችሁ ወይም ደግሞ ቀለል አድርጋችሁ ስላችሁ በማለት ማንኛውም ነገር ቀለል ባለ ነገር ቢሆን አላህ እንደሚወደው ይሄ የታወቀ ነው። ግን ያ እንደመሆኑ ያ እንደመሆኑ ለእናንተ መጀመሪያ እዛ ሆነ ቦታ ላይ ስትሄዱ የሚያስፈልጋችሁ ነገር አለ። በጥቂቱም ቢሆን በጥቂቱም ቢሆን፣ ለምሳሌ አንድ እህት በመፋቂያ ወይም በቁርአን ወደ ትዳር ዓለም ስትገቢ እሽ ቤት ውስጥ መጠሽ የሚያስፈልጉች ብዙ ነገሮች አሉ። የምር ነው የምላችሁ። ያንንስ ማነው የሚችል? አንቺ ከሆነ የምር አሁንም አንቺ የደስታ ህይወት ሳይሆን ከእሳት ድጋሜ እሳት ላይ ወይም ደግሞ የሆነ አንድ አባባል አለ፣ ቅርታ ቀር እንዳይላችሁ ካርወጦጭ ቅዘንም ይባል ነገር አለ ያው ይቅርታ አድርጉልኝ ይሄን ንግግር በመናገሬ እንደዛ አይነት ነገር አትሁኑ ነው ያልኩኝ እኔ። አትሁኑ በዛ ላይ አንዳንድ አንድ እህቶች እንደውም እኔ የምስማማበት አለሁ እ ቁርአንና መፋቂያ መህር የሚያረጉ ሰዎች ከኋላቸው የሆነ እንትን አለ የሆነ ምንድነውቴ ታሪክ ነገር አለ የሚሉ ሰዎች የሚል ኮሜንት አይቻለሁ። ሊኖርም ላይኖርም ይችላል፣ ግን ልንነቃ ይገባል። ቀላል እኮ ነው የምሬን። በአሁኑ ሰዓት ማለት ነው፣ በአሁኑ ሰዓት በጣም ቀላል ቀላል ነገሮችን ራሱን እንትን ብሎ መግባት ይቻላል። እንደ አቅማችሁ እንደ ቤታችሁ ነው ያልኩኝ እና እህቶቼ እባካችሁ የምሬን ማላችሁ ማለት አንድ ሰው እኮ ማለት ነው አንድ ሰው የሆነ ቦታ ላይ የሆነ ቤት ላይ እንደነገርኳችሁ ውጭ ሀገር አረብ ሀገር ለመሄድ ያልከፈላችሁት ዋጋ የለም። ገንዘብ እኮ ስትለምኑ ቅርብ ቅርብ የኔ ያላችሁት ቤተሰብ ራሱ እምቢ ብሎ የከዳችሁ ሰዎች አለ አይደል? ሀታም አይሰጠኛል ተማምናችሁበት በቃ አምናችሁበት የጠየቃችሁት ሰውዬ ፊቱን አዝሮባችኋል። የምሬን እምላችሁ አያችሁ፣ ይሄ ራሱ አንድ ዋጋ መክፈል ነው። እንደዚህ አይነት ህይወት አሳልፈን ማለት ነው። ወደ ትዳር አለም ሲገባ ደግሞ ሌላ ታሪክ ነው እንሻላ ባረክላሁ ፊኩ እና ውድ እህቶች የምላቸው ፈልጌ ነው ማለት ነገሮችን አቅሙ በቻለ አቅሙ በሚችለው መልኩ ማድረግ ግዴታው ነው። ታስታውሳላችሁ ማለት ነው እህቶች፣ ብዙ እህቶች ታስታውሳላችሁ፣ እርግጠኛ ነኝ በተለይ ላይ አንድ ሰዓት ሁለት ሰዓት ሶስት ሰዓት እንቀመጥ ነበር። በጣም ነበር በዚህ ጉዳይ ላይ የምናወራ በጣም ነበር የምንጫወተው። በጥቅሉ አንድ ነገር ልንገራችሁ። የሰው ልጅ እንደንየው ያገኛል የሰው ልጅ የንየውን አያጣውም። ኢንሻአላህ እና ውድ ቤተሰቦች፣ ውድ የሀገሬ ልጆች፣ ውድ ጓደኞቼ ኢንሻአላህ ለሱብሃነ ወተዓላ የጠብቃችሁ ለሱብሃነ ወተዓላ ያማረ ነገር ይስጣችሁ እና ደስታችሁ ደስታዬ ደስታዬ ሆናችሁ በጣም የተደስታችሁ እህቶች በጣም ነው የማመሰግን። ቴንክ ዩ ኢንሻአላህ በጣም ነው ማመሰግነው። አላህ ሱብሃነሁ ወተዓላ ይጠብቃችሁ። እናንተንም ከሰው ሀገር አውጥቶ በሀገራችሁ እንደዚህ በምትችሉት በአቅሟችሁ የውስጥ መረጋጋት፣ ሰላም፣ ደስታ፣ ሰኪና ህይወት አላህ ይወፍቃችሁ ኢንሻአላህ ነው ምለው። ባረከላሁ ፊኩም። እኔ በምሰጣቸው ሀሳቦች ያልገባችሁ ካለ ጠይቁ እንሻላ። ግን እኔ ከዚህ በፊትም ላላው ብዙ እህቶች። ወደ ትዳር ዓለም ሲገቡ መህራቸውን ቁርአን እንግዲህ መፋቂያ ሬ ነው የምላቸው። በአሁኑ ሰዓት ከመፋቂያ ራሴ ይሸጣላል ዋጋ ያልወጣ ነገር የለም እና በአሁኑ ሰዓት ደግሞ ምንላችሁ ፈልጌ ነው። አንድ ወንድ ልጅ እናንተን ሲፈልጋችሁ ለትዳር ሲያጫችሁ መጀመሪያ ማእምሮ ላይ የሚያስቀምጠው ይቺ ሴት እኮ እናንተ ከማንም በላይ እናንተን መርጦ ሲጠይቃችሁ የህይወቴ አጋር፣ ባለቤቴ፣ የልጆቼ እናት፣ በቃ ቤቴን ትጠብቅልኛለች ብሎ እስከ አሰበ ድረስ የሚያስፈልግሽን ነገር ማድረግ እንዴት ያቅተዋል? እኔ አያቅተውም ብዬ ነው የማስበው። እንሻላ እና ውደቶቼ ልትነቁ ይገባል። ጎበዝ ትሆኑ ይገባል። በትዳር ዓለም ስትገቡ የሚያስፈልጋቸውን መህር አስጥሎ እኔ እንግዲህ ያስጣልኩት ትልቁ ነገር ምንድን ነው ይሄ ነው ይሄ ደወቅ ይሄ ግድ ነው በቃ እኔ እንትን ይሄ ስልክ ምናምን ተብዬ ነበር ስልክ አልፈልግም ነው ያልኩ ስልክ አልፈልግም በቃ ይሄ ነው ይሄ ደግሞ ዋጋ አለው እና ያው በቃ አይደለ እንሻላህ እናንተም ደግሞ ይሆናላል መስፈርት የምታስቀምጡት ነገር አለ ባረክ ላሁ ፊኩም። ኮሜንታችሁን ኮሜንታቸውን በደንብ አይቻለሁ። ሽኩረን ዛኪላህ ኸይረን በጣም አመሰግናችሁ። ኢንሻላህ ማዘዝ የምትፈልጉትን ሁሉ በ92286 1893 ወደ ስራ እንግዲህ እንመለሳለን። ትንሽ ጊዜ ነው የቀረን። አንዳንድ ስራዎች ደግሞ ቀለል ያሉ ነገሮች እንደዚህ የምናዝዝ ይሆናል። ኢንሻላህ ቪዲዮውን ላይክ፣ ሸር አርጉ፣ ሰብስክራይብ አልጉኛው እስካሁን ድረስ ቻናሌ አላደገም። ገባ። በእርግጥ አምስት ሺህ ገብቻለሁ። በጣም አመሰግናችሁ።